ነገር መበርበር እንጀምራለን። አልተበረበረም፣ አልወጣም ብዙ ነገሮች የሱ። እናወጠዋለን እናወጠዋለን፣ በርብረን እናወጠዋለን ምን እንዳለበት። ከዛ እንግዲህ ቤተሰቦቼ ቪዲዮን እንዳያችሁት ነው። ዛሬ እንግዲህ የቡራ ትዕግስት ሳይደነቅ አይታለፍም። ሁላችሁም ቡራ ማድነቅ አለባችሁ። ዛሬ በጣም በትዕግስት ነው ሲያናግር የነበረው፣ በጥሙ ነበር ሲሰማ የነበረው። ቡራ ቀብራራው፣ የኛ ቀብራራ፣ የጨረቃዎቹ ቀብራራ በጣም ነበር ደስ የሚለው። ዛሬ ጥሩ ነገር ነው ያሳየህን፣ በጣም ነው የምናመሰግነው። እና ደግሞ ያው ሀይሚም እንግዲህ ቀለበቱን አውጥታ ወርውረዋለች። ብሩኬ እንግዲህ ከገባ ከአባቴ ሀይሚ አንተን ምን ያህል እንደምትወድህ በዚህ አጋጣሚ እየገለጸችልህ ነው ይመስለኝ። እውነቴን ነው የምናገር። በዚህ አጋጣሚ ሀይሚ ያንተን ምን ያህል ለአንተ ቦታ እንዳላት ምን ያህል አንተን እንደምታፈቅር እየነገረችህ ነው ያለው እንግዲህ ቡራዬም እንግዲህ እንደምትረዳት እርግጠኛ ነኝ ማለት ነው። ዛሬ እንግዲህ ቡራ አይሚ ስትጮህ ምናምን ትንሽ ደስ አላለውም፣ ቅር ብሎታል። አትጮህብኝ አላት። ደግሞ እንደዚህ ብጮች የምታናግሪኝ ከሆነ ደግሞ እንዳደው ይልኛላት። ያው አንዳንድ ጊዜ እኛ ሴት ስንባል እረጋ ብለን ማውራት አለብን። ወንድ ወንዶች መጮህ አይወዱም ብዙ ጊዜ ስጮህባቸው እልህ ነው የሚያያዙ። ስለዚህ አይሚዬ ያው ብሩክን ስታናግሪው ትንሽ ሃዲ ያኒ ትንሽ እንትን ቀዝቀዝ ብለሽ ብታወሪው ብሩኬ፣ በደንብ የሚረዳሽ ልጅ ነው፣ በጣም የሚወድሽ ልጅ ነው። እኔ ምን ያህል ብሩኬም እንደሚወድሽም ታዝብ ያለው እዚህ ጋር በጣም እንደሚወድሽ ማለት ነው። ጥሎሽ እንኳን አልሄደም። የሆን ነገር ብትሆኝ እንዳይጸጽተኝ ምን ያህል እንደሚወድሽ እንዳይጸጽተኝ ብሎ ቤት ልሸኝሽ እየወሰደች ነው። እንግዲህ ቪዲዮ ያለቀው ልጁ ደግሞ ችግር የለውም እኛ ጥቃቅና አነስተኛ ዩቱበሮች ቂጡን ገርፈን ነው የምናባረው። ይሄን ለኛ ተውሉን፣ ቂጡን ገርፈን የሚሰራውን ነገር። አሁን ደግሞ የእሱን ነገር መበርበር እንጀምራለን። አልተበረበረም አልወጣም። ብዙ ነገሮች የእሱ እናወጠዋለን። እናወጠዋለን፣ በርብረን እናወጠዋለን ምን እንዳለበት። ከዛ እንዲያቆሙ ፕራንኩን እንዲያቆሙ እናደርጓል። ለምን ታስታውሳላችሁ? ያኔ ቡራ ከልጅቷ ጋራ ሲሰራ የልጅቷን ሁሉን ነገር አለን ጎልጉለን ያወጣ ነው። የዚህ ልጅም ነገር ጎልጉለን እናወጣለን። ችግር የለውም ማለት ነው። እና ብሩኬና ሀይሚ ማንም ማንም የሚያለያያቸው የለም። ማናችሁም፣ ማናችሁም ማንም ሰው አይችልም ብሩኬና ሃይሚ ለማለያየት። ሊጨቃጨቁ ይችላሉ፣ ቃላት ሊወራወሩ ይችላሉ። ግን ማንም ሰው መጥቶ መሀላቸው ገብቶ ሊያለያያቸው አይችልም። እና ደግሞ በግድ ፍቅር የለም ኦኬ በግድ ፍቅር የለም። ግዴታ ቀለበት ስላደረክላት በግድ ፍቅር የለም። ያ ቃል ፕራንክ እንደሆነ ግን ፕራንክ ነው። ትምህርትም አለው። ይሄ ነገር ትምህርት ስላለው ነው ይሄን ነገር የምናገረው። ሁለተኛ ነገር ደግሞ የሃይሚና የብሩኬ ፍቅር ምን ያህል እንደሄደም እኛ ማወቅ እንችላለን በዚህ ማለት ነው። እና ብሩኬ አሁን ቅድም አቸው ከሃይሚና ብሩኬ ሲጨቃጨቁ ካያችሁ ብሩኬ ሁሉቹን ለመሰንዘር ምናምን እንትን ብሎ ነበር ተናዶ ማለት ነው። እና ስለሚወዳት ነው እንደዚያ ያደረገው ማለት ነው። እና ደግሞ አትጩህ እያለ ደግሞ ሁለተኛ ነገር ደግሞ ምንድን ነው ያለው? ምንድነው የምትቀባጥሪው? እሱ በቃ ምንድነው የምትቀባጥሪው ሲልማ እኔ በቃ ምን ልሁን ምን ልሁን የእሱ ንግግር ሁሉ መናገር ሁሉን ያቃተው በቃ ለእሷ መናገር ሁሉን ያቃተው፣ ለምን እንደዚህ ተደረገብኝ ነው እሱ፣ ለምን እንደዚህ ተደረገብኝ እውነቱ። ና ወንድ ልጅ እንደዚያ ጎበዝ ነው፣ እንደዚህ ተደርጎብህ መተ ዚህ ጋራ ልጁ ደግሞ ልክ ይረሱ እንደ አትንካኝ ምናምን አለ ማና አንተ ቢነካክ ምንድና አንተ እናን ብትነካ ቦርጫ ቦርጭን ደግሞ አይተናል። ቁንዝር ብላ ቦርጭህን አይቸዋል፣ ተቆንዝሮ ማለት ነው። እናንተ ቦርጫም ሀይሜ አትፈልግህም፣ ሀይሜ አትፈልግህም እና ሀይሚዬንም ሰላ ደንቀት አላልፍም ዛሬ ለቡርኬ ያላትን ነገር እኔ ነኝ ያሰደብኩክ እኔ ነኝ ያስናኩክ ይቅርታ ብለዋለች። ይቅርታ ደግሞ ከምንም በላይ ትልቅ ነገር ነው እና ቡርኬ ልጁ ምን እንደሚያመጣ ታውቂያለሽ? የእውነት ነው ልጁ ምን እንደሚያመጣ እናውቅም። ከዚህ በኋላ ልጁ ነገር ነገር ብሎት ነው ስለዚህ በትዕግስት ነው ሁሉን ነገር መፍታት ያለብን። እና ሀይሚ ምንድነው ትንሽ ችግሩ ሀይሚ ምንድነው፣ ትቸኩላለች፣ ፍጥን ፍጥን ትላለች። ይሄን መሆን የለበትም እንዴ። የሆን ነገር እውነተኛ ነገር እንኳን ቢሆን ይሄ ነገር እውነተኛ ነገር እንኳ ቢሆን በእንደዚህ አይደለም የሚፈታው። ምንም ማያመጣ ምናምን ምናምን የለም ይሄ እውነተኛ ነገር ቢሆን ሌላም እንዴት ነው ማያመጣው? በአሁኑ ሰዓት እኮ አዲስ አበባ ላይ የሚደረጉ ነገር ብዙ ነገሮች አሉ። ምንም ማያመጣ የሚባል ነገር የለም። በአሁኑ ሰዓት አዲስ አበባ ላይ ቁጭ ብለሽ ምንም ማያመጣ ማለት የለም። ያው ፕራንክ እንደሆነ ነው ግን፣ ይሄ ትምህርት ነው። እውነተኛ ነገር ቢሆን ነው ምላችሁ ይሄ እውነተኛ ነገር ላይ የተመሰረተ አላ እውነተኛ ነገር ነው። እንደዛ ነገር ሚመሰረት ማለት ነው። ስለዚህ ሀይሚዬ መረጋጋት አለባት። ስትናገር ምናምን ረጋብትል ትንሽ ደስ ይላል። እና ደግሞ እንዴት እንደምታሳዝነኝ ቤተሰብ እግዚአብሔርን ሀይሚ እንደዛ የሚየሆነ ታሳዝነኛለች። ይሁን ነገሮ በቃ ብሩኬን ስትለማመጠው በቃ ይቅርታ ምናምን ስትል ደግሞ አንጀት የስፍስፍን ያለው እግዚአብሔርን ነው ምላችሁ እኔ አንዳንድ ትንሽም ትንት እንዳለ እናደዳለሁ። ደግሞ ሁኔታዋን ደሞ በጣም በቃም ታሳዝነኛለች እግዚአብሔርን ነው የምላችሁ። በጣም ነው የምታሳዝነኝ እና በቃ ምንም ሊደረግ አይቻልም። ቡሩኬ እንግዲህ ቻለው ነው ምለው። ቻለው ትዕግስተኛነትን አሳይ ቡሩኬ ጀግናው። ትዕግስተኛነትን ማሳየት አለብን። እውነተኛውን ነገር ለሷ ብለህ እንደምትጋፈጥ አሳያት። ጀግንነትን አሳያት ነው ብሎ እግዚአብሔርን ነው ብሎ ጀግነትን እንድታሳያት ዛሬ ይጨበጨብላል። አባቴ ሸበላ ሸበላ እኮ ነው እግዚአብሔርን የሀይሚ ሸበላ ብለነዋል። እና በተረፈ ቤተሰቦች፣ ይሄ ቪዲዮ በደንብ አርጋችሁ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ስወዳችሁ ስወዳችሁ እንደው በምታምኑት እንደው በጌታችን እንደው በጌታ በኢየሱስ ክርስቶስ ስም ይዣቸዋለሁ። እንደ ሙስሊሞችም በአልላ ይሄን ቪዲዮ በላይክ በሰብስክራይብ ከፍ አድርጋችሁ እነ ብሩኬ ጋም እንዲደርስልኝ አድርጉ። በተረፈ ወዳቸ ወዳቸዋለሁ። ሰላም እደሩልኝ። ነገ እንግሊዘኛውን እናወራለን።